ሰላም ሰላም፣ እንዴት ናችሁ? ውድ ቤተሰቦች፣ በዚህ ቪዲዮ የዮኒ ማኛ አስደናቂ የሃይማኖት ጉዞ በራሱ አንደበት እንድትከታተሉ ተጋብዛችኋለሁ። ቪዲዮውን እስከ መጨረሻ ተመልከቱ። በኢትዮጵያ ውስጥ ካሉት አበት ሃይማኖቶች ክርስትናና እስልምና ማለት ነው። በሁሉም እንደነበረ ከዚህ ቀደም በተለይ በእስልምና ላይ ሰፋ ያለ ማብራሪያ እንደሰጠና ሽሃዳ ሲዝም የሚያመለክት ቪዲዮ ስላለ እስከ መጨረሻው ሁሉንም እንድትመለከቱት። ምናልባት በዚህ ሰዓት በኢትዮጵያ ውስጥ ካሉት ሃይማኖቶች ያልተከተለው ቢኖር ሰው አብዛኛው ጤነኛ አይደለም ተብሎ ከሚቆጠረው ከፍቅረ ሲዝም ውጭ ያሉትም ሁሉንም ለሁለት ዙርና ከዛ በላይ አብሮ እንደቆየ ያመለክታል። በእርግጠኝነት ትዝነምበታላችሁ። እስከ መጨረሻው አብራችሁን ቆዩ። አሽሃዱ አን ላ አሰላሙአላይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱህ፣ ብያለሁ። እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ አልሐምዱሊላህ። ምች ድልት እያለ መጨረሻ እና ምን ያህል ነቢያችን ኢትዮጵያን እንደሚወዱ በሁለት ነገሮች እነግራችኋለሁ። ቢላል ማለት በባርነት ተሽጦ የሚኖር ነበረ እና አለቃውን ይዞ ባሪያ ነበረ አለቃውን እያያዘ ወደ ነብያችን ጋር እየሄደ ይዘምር ነበራል። አዛን ማለት ነው። አዛኑን ይለው ነበረ። አዛን ማለት በ የአዛንን ማቀለም ኢትዮጵያውያን ሆኖ አዛንን እነሲን ድምፁ በጣም ቆንጆ ነበር እና ምናደርጉት እየመጣ ነቢያችን ነብያችን በጣም ስለአዘኑ ምናደርጉት ይሄን ሰው ነጻ ማድረግ ፈለጉ። ስለዚህ ያ አለቃው ባሪያው ማለት ጌታው ሸጦ ያው እንደዛ እያደረገ እየመጣሱ በየጊዜው ቢላል ጸሎት ያደረግ ነበር፣ ምስጋና ያረግ ነበር። እንዲያውም ነብያችን ያሉት ነገር አለ፣ ቁርኣን ላይ ምን ይላሉ? ከኔ በላይ የሆነ ተከፍቶ ያየው ነገር አለ፣ ወደ አላ የቀረብበት መንገድ አለ ብለው ተናግሮ አሉ። ራሳቸው ምን ያህል ምን ያህል ሁሉንም ከፍ አድርገው ራሳቸውን ዝቅ ያደርጉ ነቢ ናቸው እና ምን አረጉ ያኛውን ገዙት። ማለት ገዙት ሲባል በቃ እኔ ጋር ይሁን አላህን ያገልገል ብለው ገዙትና ነፃ አደረጉት፣ ከፈሉለት ዳው። እንግዲህ አላህ ያሳያችሁ የሰውን ልጅ የሚሸጡ ናቸው በዛ ሰዓት እና ለአላህ በረከት ስለፈለጉት ብቻ በረካውን ሊደርስ ገዙት ማለት ገንዘቡን ከፈሉለት እዳውን እና ከሳቸው ጋር እንዲሆን አደረጉ። በስነ ስርዓት ነግራቸዋለሁ። በአሁን ሰዓት ካሁን በኋላ ጌታን ተቀብያለሁ፣ በስሙ እጠመቃለሁ። ዮናስ ዮኒ ማኛ ጴንጤ ነው። በተለይ በእስልምና ውስጥ በቃ መሳቀቅ እንጂ የፈለኩትን የነጻነት አምላክ እንደሌለኝ ተገንዝቤያለሁ። ምንም አይነት ነገር ፖስት ባርክ ሙስሊምና ሙስሊም ነን የሚሉ ሰዎች ቆባ አርጌ ካላወራው በስተቀር ሰላሜን ሊሰጡኝ አልፈለጉም። እኔ የምፈልገው የነጻነት አምላክን እግዚአብሔርን ነው፣ የነጻነት አምላክን እንጂ እንዲያርግ እንዲያታርግ፣ በዚህ ውጣ፣ በዚህ ግባ ምናምን የማይለኝ ነገር አትጠጣ ምናምን ምንም አታርግ የሚለኝን ስለማልፈልገው በእኔ ማለት ለእናንተ የሚመቻችሁ ስልምና፣ እኔ ግን በቃኝ እስልምና በቃኝ። መሳቀቅ እንጂ ሰላማዊ ህይወቴን አላገኘሁበትም። ለማንኛውም አመሰግናችኋለሁ። ይሄ ነገር ፐርሰናል አይደለም፣ እንደፈለጋችሁ ማለት ትችላላችሁ። ኃጢያቱ በእናንተ ነው፣ በእኔ አይደለም። እስልምና በቃኝ፣ አመሰግናለሁ። ምድ ላይ የጠንቋይ ልጅ ተብታባም በሙላ ለስዕል ሰጋጅ በሙላ እየነገርኩ ነው። ስዕል የምታመልክ ደንቆሮ ማለት የተዋህዶ ልጆች ናቸው፣ እየነገርኩ ነው። ስማኝ እስቲ ምን እንደምታመጣው ስዕል የምታመልክ ደንቆሮ ደንቆሮ ህዝብ ነን። ለስዕል የምትሰግድ ለነጭ ስዕል የምትሰግድ ደንቆሮ ካፊር ነን። ጴንጤ አይሰግድም። ለ ለስዕል ሰግዶ ግንብ ሲሳለም አይውልም። ጴንጤ አደርገው፣ ሙስሊም አደርገው። ለነጋ አይሉም እኮ ስድባቸው እኔ እነግርሃለሁ። ደንቆሮ መሀይም ስለሆናችሁ፣ ነጭና ስዕል አምላኪ ስለሆናችሁ ቤተሰብ አምላክ የሰጠውን ልጅ አላህ የሰጠውን ቤተሰብ ትሳደባላችሁ። ደንቆሮዎች ናችሁ። አርባ አራት ጠንቋ የምታመልክ ነህ። ስብሰባ ተቀመጡ፣ ሙሉ ኦርቶዶክስ ማህበር ስብሰባ ተቀመጠ። እኚህን አባት ይቅርታ ጠይቁ ይቅርታ ጠይቁ ብለው የአርባ ምናምን ደቂቃ ቪዲዮ አሰሯቸው። ዩቲዩብ ላይ ማንም አይሰማ፣ ምድራጭ በርባሪ፣ ምድረ ሌባ፣ ማንም አይሰማ፣ ማንም አይሰማ። እናንተ ያደረጋችሁት አባታችን ከዋሹ በማስረጃ አባታችን አሏሹም። ኦርቶዶክስን የመሳደብ ነገር አይደለም፣ ኢየሱስን ከፍ ማረግ ስራ ነው የተሰራው። ኢየሱስ ቦታውን እንዲይዝ ነው የተፈለገው። ቤዛ የኔ ኢየሱስ ብቻ ነው። ሌላ ቤዛ የለኝም። ሌላ ቤዛ የለኝም። አትደንግጡ፣ አትደንግጡ፣ አሁንም አትደንግጡ። ኢየሱስ ቤዛ ነው እያላችሁ ኢየሱስ ብቻውም ቤዛ ነው እያላችሁ ጻፉት፣ ዚጋ ኢየሱስ የሕይወቴ ቤዛ ነው እያላችሁ ጻፉት፣ ዚጋ ኢየሱስ የሕይወቴ ቤዛ ቀልዳ አይደለም። እስልምና እስልምና ሴቶቻቸው አብዛኛው እስልምና ሴት ያስቀንሃል። እንዲህ አይተህ ታከብራቸዋል። አለባበሳቸው ራሳቸውን ሸፍነው ሲኮሩበት ሂጃባቸው ማንም ብለዋቸዋል። እስልምናቸው ስለሚል ሂጃባቸው፣ ውበታቸው ስሊሞ እችም ብቻ መልክ አሳይተው እንዴት አባታቸው እንደሚያምሩ። አንቺ ተገላልጠሽ፣ ጡትሽን ከፍተሽ፣ ቂጥሽን ከፍተሽ ዝሆ እነሱ ሰዎች አሳይተው መልካቸውን ውብ ልዩነት ትጠያለች። አለባበስ ቅድስ ድንግል ማርያም የተሸፈነች ናት እመቤቴ። እያንዳንዱ ፎቶ ብታመጣ የእመቤቴ ፎቶ የተሸፈነ ነው። ስለዚህ ሙስሊሞች ናቸው በደንብ የሚከተሏት ማለት ነው እመቤቴን። የእመቤቴ ማንነት በደንብ የሚከተሉት ሙስሊሞች ናቸው ማለት ነው። ስለዚህ ይሄ ነገራችሁ ይመቸኛል። ለምን ሃይማኖታችሁን ስለምታስቀድሙ፣ ለሃይማኖታችሁ ያላችሁ ክብር ትልቅ ስለሆነ። ስለዚህ መከተል ያለብህ እምነትህን ነው። ቴድሮስ ቴዲ አፍሮ ከእግዚአብሔር ተላከ መልእክተኛ ነብይ ነው። እሱንም እመጣበታለሁ እንዴት እንደሆነ። ፍቅር ያሸንፋልም ያልኩበት ምክንያት እኔና ቴዲ አፍሮ እዚህ ሀገር ላይ በዓለም ላይ መልእክት ለማስተላለፍ በተለያየ መንገዶች እግዚአብሔር ልኮናል። እንዳልከዳሽ ቃል አለብኝ ያለው ለኤርትራ አይደለች፣ ለኢትዮጵያ አይደለች እሱ ያለው እንዳልከዳሽ ያለው ለኢትዮጵያን ሀገር ቤት ሲታሰር ሲወጣ ሲገባ የመዚህ መቶ የመኖር ፈቃዱ ነበረው፣ ማድረግ ይችላል፣ ግን እንዳልከዳሽ ቃል አለብኝ እግዚአብሔር እና አንቺን እምዬ ኢትዮጵያን አልከዳም፣ የትም አልሄድም፣ ቢገሉኝም በሀገሬ ነው፣ ቢገሉኝም በሀገሬ ነው ብሎ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 ምንም ብትሉ ማንም ስለተሳደበ ማንም ልው ስላስገባኝ እስልምናየን አልቀየረም። ብዙ ነገር እቀይራለሁ፣ ግን አንድ አምላኬን የምቀይርበት ምንም ነገር የለም። የናዝሬቱ ኢየሱስ ዛሬም ያድናል። ሊሆን አንድ ደቂቃ ልጸልይልህ። ክብር ለኢየሱስ ይሁን ሃሌሉያ። በዚህ ማለዳ እግዚአብሔር አምላክ ሆይ፣ ደግሞ ስለ ኢየሱስ ብቻ እንድናወራ በመንፈስ ቅዱስ በኩል ብርታት ስለሆንከን ይህንን የዘላለም ህይወት ብርሃን እዚህ ላሉ ሰዎች እንድናወራ ደግሞ እኛን የማንጠቅም ምናምንቴዎችን ስለመረጥክ መጽሐፍ ሲናገር የዓለምን ምንም መረጠ ተብሎ እንደጻፈ ምንም የነበርነውን አንስተ ለዚህ ለከበረ ወንጌል መስካሪና ተናጋሪ አድርገ ያርገ ስለሾምከን እናመሰግናለን። ኢየሱስን በየዕለቱ ምታደምቅልን ምታብራራልን ከእውቀታችን እየጨመርክ ከገባን ነገር ላይ እያሻሻልክ በጥልቀት ኢየሱስን እንድናውቅ ምትረዳን መንፈስ ቅዱስ ዛሬም የክርስቶስ ያው ምስክር ሆነ ስለምትንቀሳቀስ በማዕከላችን ስላለ ይህንን የክርስቶስን ኢየሱስን ወንጌል ስለምታበራልን ክብር ለስም ይሁን። እግዚአብሔር አባቶ በልጅ በኢየሱስ ክርስቶስ በኩል ኃጢአትን ስለቀጣህ ደግሞ ልጅ ላይ ጨክነ በሰራኸው በዚህ የማዳን ፕሮግራም ላይ እኛን ሰብስበ ለመንግስት ካህናት ስላደረከን ደግሞ ክርስቶስ ስለጠራን እናመሰግናለን። ጌታችን ኢየሱስ ክርስቶስ ክብር ሁሉ ለስም ይሁን። ስላዳንከን ስም ብሩክ ይሁን። ስለ ወንድሜ ስለ ዮናስ ሙሉነ ጸል ያለሁ እግዚአብሔር አባትና አምላኮ ይህንን የዘላለም እውነት እንድትገልጥለት እንድታበራለት ደግሞ ደግመ ደጋግመ እንድትነግረው እግዚአብሔር አምላኮ ጸል ያለው ወንድሜ የያዘው መንገድ ክርስቶስ ኢየሱስን የመፈለግ ኢየሱስን የመሻት መንገድ ነውና አሁንም ኢየሱስን ደግመ ደጋግመ አድምቅለት አብረቅቅለት ግለጥለት እግዚአብሔር አባትና አምላኮች ደግሞ ይሄ የወንጌል ብርሃን ገብቶት ለሌሎችም ተርፎ ደግሞ ወንጌል የሚመሰክር የወንጌል ሕያው መስካሪ እንዲሆን ደግሞ እርዳው ጸጋ ታግዘው ቅዱስ እግዚአብሔር አባቶች በመንገዱ በስራው በሕይወቱ በሚንቀሳቀስበት በሁሉ ቦታ ላይ ስምህ እየቀደመ ጉልበትህ እየቀደመ መንገዱን ያቅናለት። የታሰበ ማንኛውም የአጋንንት ክፉ ምክር በስም ላይ ባለው ስልጣን በኢየሱስም ከዙሪያው ላይ የተጠረገ ይሁን። አንዳች ክፉ ነገር ሊያገኘው ቢመጣ በኢየሱስም እንዳያገኘው ሆኖ የተጠበቀ ይሁን። ቅዱስ እግዚአብሔር አምላኮች ስለዚህ ጊዜ እናመሰግናለን። ስለዚህ ጉባኤ እናመሰግናለን። ቁጭ ብሎ ስለተከታተሉትን ደግሞ እህት ወንድሞች እናመሰግናለን። ከዚህ ፕሮግራም በኋላ በቤታቸው በረከት ያንተ ሰላም ያንተ ረፍት ያንተ አንድነት የአንተ ፍቅር ያገኛቸው። የትኛውም ክፉ ነገር ከመንገዳቸው ላይ ይጠረግ። በስራቸው የተባረኩ ይሁኑ ልጆቻቸው ይባረኩ ስራቸው ይባረክ ንግዳቸው ይባረክ ሁሉ ነገር አንተን በማስደሰት ህይወት ውስጥ እንዲመላለሱ ደግሞ አግዛቸው ጌታ እግዚአብሔር አምላክ ሆይ የክርስቶስ ኢየሱስ ወንጌል ደግሞ ላልደረሰ አካባቢ ላይ በመንፈስ ቅዱስ ኃይል ወንጌል የሚያቀጣጥሉ ወጣቶችን በዚህ ዘመን አስነሳልን እዚህ ፕላትፎርም ላይ የኢየሱስ ተቃዋሚ ሆኖ የሚንቀሳቀስ ማንኛውም መንፈስ የተሰበረ ይሁን ኢየሱስን የሚጠላ መንፈስ የትኛውም የሃይማኖት ካባ የለበሰ ምንጩ ኬት እንደሆነ ያልታወቀ የአጋንንት ክፉ ምክር በኢየሱስ ክርስቶስም ይሰ ይሰበር ። መጽሐፍ ሲናገር ኢየሱስ ክርስቶስን የማይወደው ቢኖር ተብሎ እንደተጻፈ ኢየሱስን የሚጠላ የተረገመ ይሁን። ከዚህ ወንጌል ተቃራኒ የቆመ ማንኛውም የመናፍስት ዓለም ክፉ ምክር ከአየሩ ላይ፣ ከምድሪቱ ላይ ይጠረግ። ኢየሱስ ለትውልዱ እንዳይበራ የሚያደርግ የትኛውም እንቅፋት፣ መዋቅራዊ አሰራር፣ የተደራጀ የትኛውም ነገር ቢኖር በኢየሱስ ክርስቶስም የተጠረገ ይሁን። ቅዱስ እግዚአብሔር አባቶች ስለዚህ ጊዜ እናመሰግናለን። ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን፣ በኢየሱስ ክርስቶስ ስም አሜን።